እንግዶቻችን ከሁሉ አስቀድሜ የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ህብረ ብሔራዊ አንድነታቸውን ጠብቀው ለሚያከብሩት ለሀያኛው የኢትዮጵያ ብሔር ብሔረሰቦች ቀን እንኳን በሰላም አደረሳችሁ ማለት ፈልጋለሁ። የተከበራችሁ እንግዶቻችን፣ እንደምታውቁት ባለፉት 19 ዓመታት የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ለ19 ዓመታት ተከብሯል። በተለይም ከሀገራዊ ለውጡ በፊትና ከሀገራዊ ለውጡ በኋላ የበዓሉ አከባበር የተለያየ እንደነበር ሁላችን የምናውቀው ነው። ከሀገራዊ ለውጡ በፊት ከአንድነታችን፣ ከወንድማማችነታችን፣ ከህብረ ብሔራዊ አንድነታችን ይልቅ በልዩነቶቻችን ላይ ትኩረት ሰጥተን እንሰራ ስለነበር በወንድማማች ህዝቦች መካከል ጥርጥርን፣ መከፋፈልን የፈጠረ አስተሳሰብ የነበረበት ሁኔታ እንደነበር እናስታውሳለን። ነገር ግን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ይከበር ነበር። በተለይ ባለፉት የለውጥ ዓመታት ግን እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ይሄ በዓል እንደምታውቁት በዓላማው ላይ ሲቀመጥ፣ ይሄ በዓል እንዲከበር ፌዴሬሽን ምክር ቤት ሲወስን አንዱ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ማንነታቸውን እንዲገልጹበት ማንነታቸውን እንዲገልጹለት ራሳቸውን እንዲገልጹ ሌላውን እንዲያውቁ የሚያደርግ ነው። ሁለተኛው በዓሉ የሚከበርባቸው ክልሎች በተቻለ መጠን በበዓሉ ምክንያት ኢንቨስትመንት እንዲያስፋፉ፣ ከተሞቻቸውን እንዲያሻሽሉ በዓሉ አንድ የሕዝቦች መገለጫ ከመሆኑ እንደ አንድ የቱሪስት መስህብ እንድንጠቀምበት የሚያደርግ ዓላማ ይዞ ነው በዓሉ ሲከበር የቆየው። ከዚህ አንጻር ባለፉት ሰባት ዓመታት ይሄ በዓል ሲከበር እውነተኛ የፌዴራል ስርዓታችንን በሚያንጸባርቅ መልኩ በዓሉ ሲከበር ቆይቷል። በዚህ መሰረት የዘንድሮ በዓል ለሀያኛ ጊዜ እንዲከበር እቅድ አቅደን ወደ ተግባር ገብተናል። ስለሆነም የዘንድሮ በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ዴሞክራሲያዊ አንድነት አንዱ ነው። ዴሞክራሲያዊ አንድነት ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ለምንድን ነው ይህንን መሪ ቃል የመረጥ ነው ብላችሁ ከወሰዳችሁ ይህ መሪ ቃል በወሳኝነት ትኩረት የሚያደርገው ይህ ዓመት የኢትዮጵያ ሕዝቦች በልዩነቶቻቸው ላይ በስፋት የሚመክሩበት የሚመክሩበትና የሀገራዊ የምክክር መድረካችን የዋና ዋና ጉዳዮች አገራዊ ምክክል የሚደረግበትና እና የህዝቦች ጥያቄ መልስ ያገኝበታል ተብሎ የሚታሰቡ መሰረታዊ ጥያቄዎች በኤሊቶች መካከል ውይይት የሚደረግበት አመት በመሆኑና ይሄ ደግሞ ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል ሁለተኛው ህብረ ብሔራዊነት ነው የሚለው ሕብረ ብሔራዊነት ኢትዮጵያ እንደምታውቁት የብዙ ማንነቶች ሀገር ናት። የብዙ ብሔሮች፣ ብሔረሰቦች እና ህዝቦች ሀገር ናት። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። በዚህ መሰረት ይሄ መሪ ቃል በጣም ትልቅ በውስጡ ብዙ ነገር ያጨቀ ስለሆነ እናንተ ጋዜጠኞች በኋላም በሚቀርበው የመሪ ቃል ትንተናው መሰረት ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው ማለት ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል እኩል ነን በሀገራችን ጉዳይ ላይ እኩል የመወሰን እኩል የመደራደር እኩል የመከራከር መብቶች አሉን ማለት ነው። ስለሆነም ይሄ መሪ ቃል ትልቅ መልእክት የሚተላለፍበት ነው ማለት ነው። በዚህ መሰረት በሁሉም ክልሎች በዓሉ ሲከበር መድረኮች ይኖራሉ። በዚህ መሪ ቃል ላይ ተመስርቶ ከኤሊት ጋር፣ ከህብረተሰቡ ጋር፣ ከወጣቶች ጋር፣ ከምሁራን ጋር፣ ከነዋሪዎች ጋር ውይይት ይካሄዳል ማለት ነው። ስለዚህ መሰረቱ ይሄ የመሪ ቃል ትንተና ነው ማለት ነው። በክልሎች የሚካሄደው የበዓል አከባበር እንግዲህ ከዛሬ ከህዳር አንድ ቀን ጀምሮ በዓሉ ኦፊሻሊ በሁሉም ክልሎች የሚከበር ነው። ህዳር ወር የብሔር ብሔረሰቦች ቀን የሚከበርበት ነው፣ በአገር ደረጃ፣ በክልል ደረጃ፣ በሁሉ ስለዚህ ይሄ የመሪ ቃል ትንተና ይሄ የመሪ ቃል ዝርዝር ሀሳብ አንዱ የመወያያ ነጥባችን ይሆናል ማለት ነው በኋላም አቅራቢዎች ሲያቀርቡ የሚያሳየው ይሄን ነው። ከዚህ አንጻር በዚህ ዓመት ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የሚከበረው የብሔር ብሔረሰቦች መንደር በሆነችው በሆሳውና ከተማ ነው። ሆሳና ከተማ የማዕከላዊ ኢትዮጵያ ዋና ከተማ ነው። ስለሆነም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ለሀያኛ ጊዜ የሚከበረው በማዕከላዊ ኢትዮጵያ በሆሳዕና ከተማ ነው። ከዛ በፊት በሁሉም ክልሎች በዓሉ እንደየ ክልሎች ዝግጅት በተለያዩ ዝግጅቶች ይከበራል። መጨረሻ ላይ አምስት ቀን ሲቀረው በማዕከላዊ ኢትዮጵያ ክልል በሚገኙ በሰባቱም ክላስተሮች በተለያየ ዝግጅት ሲከበር ቆይቶ የመጨረሻው በዓል የመዝጊያ በዓሉ ኅዳር 29 ቀን በሆሳዕና ይከበራል ማለት ነው። ልክ እንደ ባለፉት በዓሎች ከበዓሉ ቀን በፊት የተለያየ ስያሜ ተሰጥቷቸው በዓሉ የሚከበርበት ሁኔታ ይመቻቻል ማለት ነው። እንግዲህ የማዕከላዊ ኢትዮጵያ ክልል ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ለማክበር እየተዘጋጀ ነው። ሳና ከተማን ከሚገባት በላይ እያደሳት ነው። የበዓል ማክበሪያ ቦታዎች እየተዘጋጁ ነው። የእንግዶች ማረፊያ ሆቴሎች እየተዘጋጁ ነው። እንግዶቿን ለመቀበል እየተዘጋጀች አንድ ወር ቀርቷታል ማለት ነው። ከአንድ ወር ያነሰ ቀን ማለት ነው። ስለዚህ ይሄንን በምናደርግበት ጊዜ ሚዲያው ትልቅ ሚና አለው ማለት ነው። ስለ ህብረ ብሔራዊ አንድነት፣ ስለ ወንድማማችነት፣ ስለ እህትማማችነት የሚሰበክበት ወር ነው ማለት ነው። ስለዚህ ሚዲያው አንዱ በዜና፣ በፕሮግራም፣ በሪፖርታጅ በመሳሰሉት ነገሮች ይሄ በዓል የሚከበርበትን ሁኔታ ከዛሬ ጀምሮ ስራውን ይጀምራል ማለት ነው። ከዚህ እንደወጣን በኮሚኒኬሽን ቢሮችን በኩል የሚገለጽ ሆኖ ሁሉም የክልሎችና የፌዴራል ሚዲያዎች ወደ ማዕከላዊ ኢትዮጵያ ይሄዳሉ። ወደ ማዕከላዊ ኢትዮጵያ ሄደው የማዕከላዊ ኢትዮጵያን ፖቴንሻል ያጠናሉ፣ ያያሉ፣ ለህብረተሰብ ማዕከላዊ ኢትዮጵያን ገልጠው ያሳያሉ ማለት ነው። ስለዚህ አንዱ የበዓሉ ዓላማ ክልሎችን፣ ክልሎች ያሉበት ሁኔታና አምቃብታቸውን መግለጽ ነው። ስለዚህ የሚዲያ አካላት ያለ እናንተ ይሄ በዓል ደማቅ ሆኖ ሊከበር ስለማይችል ልምዱም ስላላችሁ ከፍተኛም ኃላፊነት ስላለባችሁ ይሄንን ስራ በውጤታማነት እንደምትሰሩት ይጠበቃል። ዝርዝር ስራው ኦሪንቴሽን፣ በኮሚኒኬሽን ዳይሬክተራችን በኩል የሚሰጣቸው ይሆናል ማለት ነው። ስለዚህ የዘንድሮ በዓል ለየት ያሉ ኩነቶች በሀገር ደረጃ እየተከናወኑና ከተከናወኑ በኋላ የሚካሄድ በዓል ነው አንደኛው ቅድም ወይዘሮ ባንች እንደገለጸችው የታላቁ ህዳሴ ግድብ ባስመረቅንበት ማግስት የሚከበር በዓል ከመሆኑ ጋር ተያይዞ ይህን በዓል እንደምታውቁት በሁሉም ክልሎች ዋንጫ እያዞር ገንዘብ እያዋጣን ኢትዮጵያ ብሔር ብሔረሰቦች ለህዳሴ ግድብ ያላቸውን ድጋፍና አጋርነት እየገለጹበት የመጡበት ስለሆነ ከዛ ከግድብ ምረቃ በኋላ የሚከበር በዓል በመሆኑ የተለየ ያደርገዋል። ትልቅ ትልቅ በዓል ያደርገዋል ማለት ነው። ሁለተኛው እንደምታውቁት ባለፉት ዓመታት ኢኮኖሚያችን ላይ የነበረውን ስብራት በማክሮ ኢኮኖሚክ ማሻ መሰረት በተለይም በሀገራችን ትልልቅ ኢኮኖሚያዊ ሪፎርሞች የተደረጉበት ነው። ከዚህ አንጻር በእነዚህም ውጤት ማግኘት የጀመርንበት ጊዜ ከመሆኑ ጋር ተያይዞ ይህ ዓመት በጣም በርካታ ትልልቅ ስራዎች የሚከናወኑበት ዓመት ከመሆኑ ጋር ተያይዞ ልዩ ትርጉም ይሰጠዋል፣ ማለት ነው። ይሄ ዓመት ምርጫ የምናካሄድበት ዘመን ነው። የምርጫ ዴሞክራሲያዊ፣ ፍትሃዊ ምርጫ የምናካሄድበት ዘመን ነው። ከዛ በፊት የሚከበር በዓል ነው ማለት ነው። ስለዚህ በብዙ ኩነቶች ታጅቦ የሚከናወን በዓል በመሆኑ ለበዓሉ የተለየ ትርጉም ልንሰጠው ይገባል ማለት ነው። ይሄ ብቻ አይደለም። ይሄ በዓል የሚከበረው ስድስተኛው የፓርላማ ዘመን የህዝብ ተወካዮችና የፌዴሬሽን ምክር ቤት የፓርላማ ዘመን ማብቂያ ነው። ስለዚህ ወደ ምርጫ ገብተን አዲሱን ሰባተኛውን የህዝብ ተወካዮችና የፌዴሬሽን ምክር ቤት የምናዋቅርበት ዋዜማ ላይ ሆነን የምናከብረው በዓል ነው ማለት ነው። ሶ በአጠቃላይ በብዙ መመዘኛ ተወስዶ ሲታይ ይሄ በዓል የተለየ በዓል ነው። ሶ ይህንን በዓል በማዕከላዊ ኢትዮጵያ ስናከብረው የማዕከላዊ ኢትዮጵያን አስር ብሔር ብሔረሰቦች ይዘን በጋራ በድምቀት አካባቢያቸውን የሚያሳዩበት ማንነታቸውን የሚገልጹበት በዓል በመሆኑ ትልቅ ትልቅ መልእክት ያለው ስለሆነ መላው የሀገራችንን ህዝቦች የምናነቃንቅበትና ወንድማማችነታችንና ህብረ ብሔራዊነታችንን አጠናክረን የምንቀጥልበትና አንድነታችንን የምናጠናክርበት በዓል ስለሆነ የተሟላ ዝግጅት አድርገናል። ይህን ዝግጅታችንን መወር አጠናክረን በህዳር ወር ውስጥ በመቀጠል ህዳር 29 ቀን ሆሳና ላይ ለምናደርገው በዓል አስፈላጊውን ዝግጅት ማድረግ አስፈላጊውን ስራ ማከናወን ይጠበቅብናል ማለት ነው። ስለሆነም ይሄ የመሪ ቃል ትንተና ዛሬ ይቀርባል። በዚህ መሰረት ከዚህ ወስደው ክልሎች በየመድረኮቻቸው እንደየክልላቸው ተጨባጭ ሁኔታ ሲምፖዚየሞች፣ ውይይቶች፣ መድረኮች፣ ስልጠናዎች ይሰጣሉ ማለት ነው። ስለዚህ የዛሬው ኦፊሻል መድረካችን በግልጽ ይሄንን ሜሴጅ የምናስተላልፍበት ስለሆነ የተከበራችሁ እንግዶቻችን